ተመስገን ተመስገን ተመስገን ተመስገን። እንኳን ደስ ያላችሁ። እንግዲህ የሩታዬን ደስታ ምትፈልጉ ሩታዬ በሰላም ወልዳለች። እንግዲህ በጣም ደስ ብሎናል። አብርሽ የወንድ ልጅ አባት ሆኗል። እንግዲህ የኔ እናት እውነት ሩታዬ እንኳን ደስ ያለሽ። ማርያምን፣ በጣም ደስ ብሎኛል እንኳን የልጅ እናት ወይ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ዓለም ላይ ለዚህ ቤት አዲስ ከሆናችሁ ቤተሰቡን አብራችሁ ላላችሁ አመሰግናለሁ። ትናንትና እንግዲህ ሩታዬ ሆስፒታል ገባሽ መተይዛ ብያችሁ ነበር። ዛሬ ደግሞ ይሄው ልጇን እቅፍ አድርጋ ከች በቀረ ፈንጭ በጣም ነው ደስ የሚለው። ልጅ ልጅ ልጅን አታሳይብኝ አለች። አዎ እውነትሽን ነው እንዴ። ልጅን ሚዲያ ላይማ ማውጣት ጥሩ አይደለም እና አብሮሽ እኮ አሳየው ይሉት ሊያሳይ ነው ለሰው የዋህ እኮ ነው። አብሮሽ አንድ አንድ እውነት ይዋህነት ያጠቃዋል ይመስለኛል። ማለት ሊያሳይ ነበር ተቆጥተው ነው እንጂ እውነት። ለማንኛውም እንኳን ማርያም ማረችሽ፣ ማርያም በሽልም ታወጣሽ። ነው ቆንጆ ይሄን ነው ምለው እንግዲህ በጣም ደስ ይላል። ከዚህ በላይ ደስታ እውነት እያለ አይመስለኝም እና በጣም ደስ ይላል። ማርያምን እኔ ደስ ብሎኛል። እንኳን ደስ አለሽ የኔ ቆንጆ፣ እግዚአብሔር አምላክ በልጅሽም በጥበቡ ያሳድግልሽ ለወግ ማረግ ያብቃልሽ እላለሁ። አብሬሽ ዛሬ ብሽቅ አደረገኝ በሳቅ በእኔ ነው የሚወጣው ይላል እኔ ነው የሚመስለው ይላል አፍንጫው፣ ሩታን ነው የሚመስለው ይላል ግንባሩ፣ እኔ ነው የሚመስለው ይላል በሳቅ እድለይ። ዛሬ እኮ እንደው ምን ይሻላል አብሬሽ ለማንኛውም ያው ምርጥ ወንድሞች አሉ አብረው እውነት ሆነው እንደዚህ ተጎናችሁ ስላሉ በጣም ደስ ይላል። እግዚአብሔር ይመስገን ስለሁሉም ነገር ደስ ይላል። ዋናው በሰላም መውለድሽ ነው። እታዬ እንኳን ደስ ያለሽ፣ እንኳን ለዚህ አበቃሽ። እግዚአብሔር ይመስገን ለማለት ነው ብቅ ያልኩት ውዶቼ። ይሄ እወዳችኋለሁ፣ አከብራችኋለሁ። እንግዲህ ይሄን ለማለት ነው የመጣሁት መልካም ምሽት ይሁንላችሁ ባይ